የአዲስ አበባ ከተማ ምክር ቤት አምስተኛ የስራ ዘመን አንደኛ መደበኛ ጉባኤ በምክር ቤቱ አባላት ትኩረት ካገኙና ሀሳብ ከተሰጠባቸው ጉዳዮች መካከል የኑሮ ውድነትን ለማረጋጋት የተሰሩና ሰው ተኮር ስራዎች ይጠቀሳሉ። የገበያን ለማረጋጋት የእሁድ ገበያን በየቦታው በተለይ በአስራ አንዱም ክፍለ ከተማ በሁሉም ወረዳ በሚባል ደረጃ በቅርበት አቅርቦት በተሻሻለ ሁኔታ መቅረብ መቻሉ አንዱ አብነት ጠቅሶ ያመሰገነው ጉዳይ ነው። የማዕድ ማጋራት እንዲሁም ደግሞ የቤት እድሳትና ለአቅመ ደካሞች በልዩ ኢኒሽቲቭ እጅግ የሚበረታታ ነውና መራጭ ሕዝባችንም ያመሰገነውን ምስጋና እኛ መሸሸግም መደበቅም ስለማንችል መናገር ስላለብን ነው። ከምክር ቤት አባላት ለተነሱ ጥያቄዎችና አስተያየቶች ማብራሪያ የሰጡት የአዲስ አበባ ከተማ ከንቲባ ወይዘሮ አዳነች አቤቤ በዘርፉ የመጀመሪያው ሩብ ዓመት የተያዙ እቅዶችን ማሳካት መቻሉን ጠቁመው ለአብነትም በዘጠና ቀናት 2300 ቤቶችን ለመገንባት ታቅዶ 2500 ቤቶች ማጠናቀቅ መቻሉን ገልጸዋል። ሁሉንም ያቀድናቸውን ስራዎች በዘጠና ቀን ውስጥ ውጤታማ ማድረግ ይችለናል። ለአብነት ያክል የክረምት የመኖሪያ ቤቶች ግንባታን ካየን ይፋ ያደረግ ነው። ወደ 2300 ያክል የሚደርሱ ቤቶችን መልሰን መገንባት ነው፣ ወደ 3400 ቤቶችን መጀመር ችለናል። ከዚህ ውስጥ ከ2500 በላይ የሚሆኑትን ጨርሰን ለማህበረሰቡ ማስተላለፍ ችለናል። የገበያ ሁኔታን ከማረጋጋት ጋር በተያያዘ ከተማ አስተዳደሩ የወሰዳቸው አማራጭ እርምጃዎች የተጨባጭ ውጤት ማስገኘታቸውንም ከንቲባ አዳነች ተናግረዋል። አራት የገበያ ማዕከላት በሰፊው ምርት የሚገባባቸው ምርት ቀጥታ ከአምራች የሚመጣባቸው ምንም የደላላ ሰንሰለት ሳይኖር ተጨማሪ ወጪ ሳይኖርባቸው ያመረቱበትንና ትራንስፖርት ያደረጉበትን ታሳቢ ያደረገ እኛ ባስቀመጥ ነው የትርፍ ማርጂን ጠባብ ትርፍ ብቻ አግኝተው መሸጥ እንዲችሉ የማድረግ ሁለተኛ ሸማቹም ቀጥታ በችርቻሮም በጅምላም ከዛ ማዕከል ማግኘት የሚችልበትን እድል ነው የፈጠር ነው። ከማዕድ ማጋራት ጋር በተያያዘ በዓላትን ብቻ መሰረት በማድረግ ለ500 ሺህ የከተማዋ ነዋሪዎች የማዕድ ማጋራት መርሃ ግብር ማካሄድ መቻሉን የገለጹት ከንቲባ አዳነች ይህም ባህል እየሆነ መጥቷል ብለዋል። በዓላትን ብቻ መሰረት አድርገን ያደረግናቸውን የማዕድ ማጋራት እንደው ለመረጃ ያክል ባነሳው 500 ሺህ ያክል የከተማችን ነዋሪዎች ዝቅተኛ ገቢ ያላቸው። በክረምት ጫና ምክንያት ተጎጂ ሊሆኑ ይችላሉ ተብለው የተለዩ ምንም ገቢ የሌላቸውንም ጨምረን አዲስ ዓመትን መነሻ በማድረግ የመስቀል የሬቻ በዓልን ምክንያት በማድረግ ማዕድ ስናጋራ ቆይተናል። የከተማው ነዋሪ በገበያ አለመረጋጋት እና በኑሮ ውድነት ተጎጂ እንዳይሆን ብሎም በተያያዥ ጉዳዮች ለችግር እንዳይጋለጥ ከተማ አስተዳደሩ የ14 ቢሊዮን ብር ድጎማ እያደረገ እንደሚገኝም ወይዘሮ አዳነች አቤቤ በማብራሪያቸው ጠቁመዋል።